አዲስ ተከታታይ ድራማ አዲስ ተከታታይ ድራማ ኤደን ድራማ ይዘን መተናለን። አስተማሪና አዝናኝ የሆነ ድራማ ነው። ኤደን እንግዲህ ወንድሟ ሳሚ ይባላል። እንግዲህ ሳሚ በጣም መጥፎ የምትባል ጓደኛ አለችው ማለት ነው። ቲቲ ትባላለች። እሱም ደግሞ ጓደኛው ተሬ የሚባል ጓደኛ አለው። ተሬ ደግሞ የኤደን ጓደኛ ነው ማለት ነው። እንግዲህ ሳሚ ጓደኛውን ከቤተሰቦቹም ከጓደኞቹም በላይ አድርጎ ነው የሚወዳት፣ ቲቲን ጓደኛውን ማለት ነው ፍቅረኛውን። ነገር ግን አንዳንድ ጊዜ እውር ፍቅር ይባላል። አንዳንድ ጊዜ ፍቅር የሚያፈቅሩን ሰዎች በእነዚያ ውስጥ ጥምድ ብለው ወደ መጥፎ ነገር ሲጓዙ ካፈቀሩ ሰዎች ውጭ የሚያይ የሚታይ ነገር አይኖራቸውም። ዓይናቸው ይጋረዳ ማንኛውም ሰዎችና ሳሚ እንግዲህ በፍቅረኛው ታውሯል ማለት ነው። ምክንያቱም ሁሉ ነገር እሱ አባላቸው መንገድ ነው የሚያደርገው። አሰላሙ አለይኩም ላይ ወበረካቱህ ወድን የተከበራችሁ ቤተሰቦች እንደት ናችሁ? ከነገ ሁሉ ሰላም አልሐምዱላ ረቢልአለሚን በያላችሁበት ሰላማችሁ ይብዛ፣ እያልኩኝ ሰብስክራይብ፣ ላይክ፣ ሸር እያደረጋችሁ ቤተሰብ ሆኖ አዲስ ተከታታይ የድራማ ኤደን ድራማ አስተማሪ ዝናኝ ነው እንግዲህ ቀጣይ የዘን መተናማል ነው ድብ ሰዎች፣ እንግዲህ ኤድን ሳሚን በጣም ነው የምትወደው፣ እሱም ደግሞ ወደታ ያከባታል። በሱ በጣም ነው የምትጨነቀው ኤድን ማለት ነው። እንግዲህ ሳሚ ቴቴ ጓደኛው ወይ ፍቅረኛው ለጥቅም የቀረበችው ናት እንጂ አፍቅረው አይደለም ማለት ነው። በጣም ነው የምታስፈራረው እሷ የሆነ ያለችው ነገር ካልሆነ በቃ ከሱ እንደምትረቀው እና እንደማይወዳት እየነገረች በጣም ታሰቃየዋለች። እሱ ደግሞ በጣም ሳሚ በጣም ስለሚወዳት የሆነ ነገር እፈልጋለሁ ካለች ያንን ነገር በቃ ምንም ብሎ ምንም ምንም መጥፎ ቢሆን እንኳን እሱን የሚጎዳ ነገር እኳ ቢሆን ያደርገዋል ማለት ነው። ተሬ ጓደኛው እንግዲህ ይህን ድርጊት ደግሞ እሷ እንደፈለገች እንደዚህ ስታደርገው ዝም ብሎ መቀመጥ በጣም አልቻለም ነው። ኤደንም እንግዲህ በብዙ ነገር ትገድፈዋለች። የሆነ ነገር ተቸገረው ወይም ደግሞ ቴቲ ጓደኛው የሆነ ነገር ፈልጋ እሱ ማድረግ ካልቻለ ኤደን ጋር ሄዶ ነው፣ እሷ እንደማትጨክንበትና እንደምትወደው ስለሚያውቅ ከሷ የሆነ ነገር አድርጎ ወይም ደግሞ እሷን ለምኖ ነው ለፍቅረኛው የሚያደርገው ማለት ነው። አንዳንድ ጊዜ ቤተሰብ እና ጓደኛን በቅርባችን ያሉ ሰዎች ስንወድ ቤተሰቦቻችን ጋር ከነዛ ሰዎች ጋር እናስበልጣለን። ቤተሰቦቻችን ዝቅ አድርገን እነዛን ሰዎች ከፍ እናደርጋለን ማለ ነው። እንግዲህ ሳሚ ከቤተሰቦቹ አስበልጦ ነው ቴቴ የሚወዳት። ቦታም ያለው ለእሷ ከቤተሰቦቹ ጓደኞቹ በላይ ነው እና እሷ ግን በቃ የእሱን ፍላጎት ሳይሆን የራሷ ፍላጎት ነው የምትለው። ይህ ነገር ይሆናል ይህን ነገር እፈልጋለሁ ካለች ያንን ነገር አይሆንም እንኳን ማለት አይችልም ሳሚ ማለት ምክንያቱም በቃ እሳውረዋለች ማነው ፍቅር እና እንግዲህ ሳሚ ቤተሰብ ይከፋብኛል፣ ጓደኛ ይከፋብኛል፣ እህቴት ይከፋብኛልም አይልም። ዋናው ነገር ሳሚ አንድና ባንድ ቴቲን ጓደኛውም ፍቅረኛውም ማስደሰት ብቻ እና ብቻ ነው የሚያስበው ማለት ነው። እንግዲህ ተሬ ደግሞ እሷ እንደፈለገች ስታረገው ይሄ ልጅዮ ወዴት መንገድ እየሄደ ነው፣ በጣም እየተጫወተችበት ነው ብሎ ብዙ ጊዜ ይመክረዋል። ተተሬ ጋር ይጣላሉ። የሆነ ብርም ተበድሮ ምንም ሲቸግረው ከጓደኛው ተተሬ ሆነ ከኤደንም ዝም ብሎ ለእሷ ፍላጎት ማሟያ እሱ ይሮጣል። እሷ ግን ጥቅሟን ታገኝ ዞር ብላ ማታየው በጣም ትሰርበዋለች። ስልክ ራሱ ስደውል ሲደውል ምን ፈለክ ነው የምትለው ማለት ነው። ይገርማል። ምን ፈለክ ትለዋለች ማለት ነው። እንደ ጓደኛም ፈተዋለው እና አንዳንድ ሴቶች ወንድ ልጅ ለጥቅም ብለው እንደዚህ ይገባሉ። ምክንያቱም እያስፈራሩ እውነተኛ አፍቃሪ ሲያፈቅራቸው ያንን ሰው በደካማ ጎኑ ገብተው ለጥቅም መዋያ አረጓቸዋል ማለት ነው። እሱ ይወዳታል፣ እሷ ግን አትወደም። ነገር ግን እንደሚወዳት አውቃ ሴቲንግ እንግዲህ እንደሚወዳት አድርጋ እየተጠቀመችበት ነው ማለት ነው። ይህ ነገር የሆነ ካች የሆናት ነው። እሱ ደግሞ ስለሚወዳት ያን ነገር መንቀፍ አይችልም። ከቤተሰብ ራሱ ከቤተሰብ ራሱ እያስቀየመ እሷን ያስደስታል ማለት ነው። ተሬ እንግዲህ ይህ ነገር እንዴት በእንደዚህ መልኩ አይሆንም እያለ ከጓደኛው ሳሚ ጋር ይጣላል። አንተ ፍቅር ስለማታውቅ ነው፣ ስለ ፍቅር ስለማይገባህ ነው ይለዋል ማለት ነው። እንግዲህ ምንድነው በጣም የሚያስጠላውና የሚደብር ነገር አንድ ወንድ ከፍቅረኛውን ከእናቱ ማስበለጥ በጭራሽ የለበትም። እናቱን እንጂ ማስደሰት ያለበት ከእናት ከቤተሰቦች ከቶቹ ወንድሞቹ ማስበለጥ ያለበትም ማለት ሁሉም ገደብ አለው ማለት ነው። እንግዲህ ሳሚ ምንድን ያደረገው? ኤደን እንግዲህ በጣም ትወደዋለች እህቱ ናት። በጣም ይወዳታል። እሱም ግን ሁሉም ነገር የምታግዘው በቃ በጣም ትጨነቅለታለች እና ቀሚስ ገዝታ እንግዲህ ለሳሚ ትሰጣለች። ለእናቴ ስጥልኝ ብላ ትሰጣለች ማለት ነው። ሳሚ ሳሚ ደግሞ ለጓደኛው እንግዲህ ማስታወሻ ነገር ገዝቶ ከእናቱ ቀሚስ ጋር አንድ ላይ ይዞ ይቀጥራታል ሆነ ቦታ ማለት ነው። ተቀጠረ በኋላ ትመጣለች ማለት ነው። ከዛ ሰርፕራይዝ ዘርግ አለሽ ሲላት በጣም ደስ አላት እና ከዚያ በኋላ አንዱን ነገር ማስታወሻ ሰጣት ማለት ነው። ከዛ ያንን ከሰጣ በኋላ አመሰግናለሁ አለችና ሁለተኛው ሁለተኛ ምዘልኛ እንደ ሁለተኛ ሰፕራይዝ አለኝ እንዳለችዋ ይሄ እንኳን የሌላ ሰው ነው አላት ማለት ነው። ከዛ ግልብት አለችበት ቀይር ቀይራለች ማለት ነው። ከዛ ስትቆጣ እንዳለ አትና ደጅ ደም ግፊት እኮ አለብሽ፣ ስለዚህ አትና ደዥ አትቆጪ ምትና ደጂ እያለን ነበር። ደሜን ግፊት ራስ እያመጣኸው ደግሞ ደም ግፊት አለብሽ ጣት እና ትለኛለህ እንዴ አለችው። ላፍቅሬ ይሄ እኮ ለእናቴ ቀሚስ ነው ብዬ ነው የገዛሁት። የእናቴ ቀሚስ ማስታወሻ ሳፕራይዝ ነው ይላታለን። ከዛ ተቆጣለች። ማናም አልኩት እንግዲህ እናቱ የእናትህን ለእኔ አምጣ እያለች ደግማ ማለት ነው። እንዴት ነው ይሄ የሚሆነው? በጣም አሳፋሪ ነገር ነው። የማይደረግ ነገር ነው ማለት ነው። ከዚያ በኋላ እንግዲህ የተቆጣችሁ ጊዜ ወይም ደግሞ የተቀየመችበት ጊዜ እዛ አጠገብህ አስቀምጠህ ሌላ ጊዜ ግዛልሻለሁ ሲያት እዛ አጠገብህ አስቀምጠህ ለእኔ ሌላ ጊዜ ግዛልሻለሁ ስትለኝ አትወደኝ ምናምን ትልና ታሳምነዋለች ማለት ነው። እንግዲህ ሳሚ ያደርጋል ያን ጊዜ እሷን እንዳትቀየምበት የእናቱን ቀሚስ ወይም ደግሞ ኤደን እህቱ ለእናቴ አድርስልኝ ያለችውን ቀሚስ ጨምሮ ለቴቲ ጓደኛው ሊሳጠር ማለት ነው። ስለዚህ እንዴት ነው ይሄ ይሄ መደረግ የለበትም በሆነ ከባድ ነው። የእሷ ጭራቅነት የእሷ እንትን ማለት እሱ ለሴት ልጅ እንደዚህ ቦታ ሰጥቶ ከእናቱ ማስበለጡ በጣም ያነድደ ማለት ነው። በጣም ያነደ ነው። አንዳንድ ጊዜ ፍቅር መሀል ሁሉም ገደብ አለው። ጭራሽ ማንኛውም ሲያፈቅር የፈቀርም ከቤተሰብ በላይ ማስበለጥ የለብንም አሉ ቤተሰብ ናቸው። በቃ ሁሉም ገደብ አለው፣ ፍቅርም ገደብ አለው። አንዳንድ ጊዜ ደግሞ ሰዎች በደት ከመጎናችን ገብተው ላጠቀም ሲፈልጉን ጓደኛ ሲመክረን ጓደኛ ምን ጥፋት አይቶ ነው፣ ምንድን ላይ ነው ጥፋት ብሎ መመለስ አለበት ያም ሁሉ ሲያረግን። በጣም አዝመዋለሁ ምክንያቱም፣ አንደኛ የኤደን ፊት እንዴት ያያለ፣ ሁለተኛ እናቱ እንዴት ከእና፣ ሶስት እናት ሰብራይት ነው የሰጠው እና ታሬ ጋር እንግዲህ ምሳ ምናምን እያሉ ቁጭ ብሎ በጣም ተግዞ አይበላም አይጠጣም። ታሬ ምን ሆነ ህኖ በምን ተገዝ ግለዋለ። አቡባክ እንደዚህ ኤደን ለእናቴ ስጥልኝ ቀሚስ ብላ ፍቅሬ እንደዚህ ስትለኝ ሰጠኋት ሲለው በጣም ነው ሳቱ የተናደደው ታሬ ማለና ወዳውን ደው ብሎ ነው ከጓደኛው ቲቲ ይህን ቀሚስ ተመለሽ መለሽ ታልመለሽ ግን በደቂቃ ምን እንደማረገች ብሎ አስፈራራት። ከዚያ እሷ ምንም መታመጣባክስ ይሄ ቦክ ዋቃ ተናግሮ ነው አይደል ብላ እንግዲህ ሳሚን ሰደበች ማለት ነው። አጠገቡ ሆኖ እባክህን እንትን እንደዛት ምናም ሲለው አጠገቡ ሆኖ ምታሰድቤት ትለዋለች። ከዚያ በኋላ እንግዲህ ትቶት ከሄድና ነው ከኤደን ጋር ሄዶ ተሬ እባክሽ ይሄ ልጅ ወደ ጨለማ ውስጥ እየሄደ ነው፣ እንደዚህና አንቺ እገዥኝ። አንቺ የሆነ ነገር ሲልሽ ሲቀለሰለስብሽ አታደርጊለት፣ እስኪ አንቺ መረርቤና እገዛች አስፈለገኛ ከዚች ከልጅ እንላየና አይደንጋ፣ ይመካከራሉ። ከዚያ በኋላ እንግዲህ ሲጣሉ ሳሚና ታሬ፣ ታሬ ብር አበድሮ ነበርና ብሬን ሰጠኝ፣ ካምባ ጓደኝነታችን ታበቃ፣ ብሬን ሰጠኝ ሲሰው ያንን ብር ደግሞ ከየት ያምጣ፣ በቃ ጓደኛ ፍቅረኛ ትቲ ትስጠካ ትሰጥሃለች ይልና ሳሚ ደግሞ ከፊት ጋ ሲደውል ምን ፈለግ አለችው። እንደ ጓደኛ እንኳ አላናገረችው ማለት ነው። ምን ፈለግ ስትለው እኔና ተሬ ተጣልተናል ከህይወታችን እንዲወጣ ብር ነበረብኝ። ሲያ ታዲያ ምን ይሁን ስትም በቃ ብር አምስት ሺ ብር አበድርኝ እና ከህይወታችን እንዲወጣ አላድርገው ሲላት ማተባበላ ትዘጋበታለች ማለት ነው። ዘጋችበት ማለት ምክንያቱም ከሱ ጥቅም እንጂ እምትፈልገው እሱን አትወደው ማለት ነው። ከዚያ በኋላ እንግዲህ ኤደንጋ ይሄዳል ኤደንጋ ሄዶ ለተሬ ያንን ብር ሌላ ምና ሲል እሷ ደግሞ እዛ ምሳ ሆና ብለታ አባብላ ከዚያ በኋላ ተጠይቀዋለች፣ ለምድን እናቴን ቀኙስ ለጓደኛዬ ሰጠሁት ትለዋለች። በቃ ስለምትቀየም ምናምን ብሎ ሲቀሳለስ ከዚያ በኋላ አይ በይቅርታ በቃ ስላት ይቅርታ ል